ተጋቡ ዳኒ በንዴትና በሰይጣንነት ካሌብን አንቆ ግድያ ሞከረ አባባ እጅጉን ደስ አለው እጅግ መልካምና ቆንጆ የሴት ነው የተዋወክልኝ ያመጣህልኝ ኤደንን የመሰለች ትርንጎ የመሰለች ልጅ አመሰግናለሁ እያለ ልጁን መረቀ ቲና ቲና ጨለለች። እንዴት በላዩ ላይ ሴት ታመጣለህ? እያለች ብታብድም ብትሰክርም ከዚህ በኋላ አንቺ አስጠልተሽኛል፣ አንቺን እንደ ሚስት አይደለም እንደ ምንም እንኳ አልቆጥርሽም። ስለዚህ አንቺ ለእኔ ምንም አይደለሽም፣ እንደ ጥፍሬ ቆሻሻ እንኳ ያህል በፍጹም አንቺን ልቆጥርሽ አልችልም። ስለዚህ ቤቴን ለቀሽ ትወጫለሽ ብሎ ነገራልክልኳን ቲና በፍጹም ያሸሸኸውን ገንዘብ እኔ ሳልካፈልህና አብሬ ሸር ሳላደርግ በፊት ከዚህ ቤት አልወጣም ብላ ብትልም እሱን እንግዲህ እናያለን። ትሰሚኛለሽ። አንቺ እኮ ድሮም ለሀብትና ለንብረት ብለሽ ነው እንጂ እኔን ወደሽና አፍቅረሽኝ እንዳልመጣሽ ድብን አድርጎ ገብቶኛል። አሁን ግን የምወዳትና በጣም ብልህ አስተዋይ የት ተረጋጋይ ሚስት ኤደንን አግኝቻለሁ ብሎ አላት። ዳኒ ዳኒ እንዴት እንደዚህ ታደርጊኛለሽ? ለካ አንቺ ድሮም እኔን አትወጂኝም እየተጫወትሽብኝ ነው ብሎ ሲላት፣ አርፈ ብትቀመጥ ይሻልሃል ዳኒ። አንተ ራስነ የተጫወትክብኝ እንዴት ነው? ቲናን እህቴ ናት ብለህ ያስተዋወከኝ፣ ጭራሽ እህትህ እንዳልሆነችና አንተም ደግሞ አጭበርባሪና ቀጣፊ እንደሆንክ ደርሼበታለሁ። ስለዚህ ምርጫዬን መምረጥ ነበረብኝ። እስኪ ንገረኝ። እኔ እኮ ሀብት አምጣ ንብረት አምጣ ወይም ደግሞ የምፈልገውን ነገር አድርግልኝ ብዬ ነበር እኔ ያልኩት። አብረን ሰርተን አብረን እንለወጥ፣ ቤታችንን ህይወታችንን እንምራ ነበር ያልኩ። አንተ ግን አንዴ የገንዘብ አገኛለሁ አንዴ እንዲኩኖ እንዲኩኖ ስትል እኔ ደግሞ ከአንተ በላይ የሚንከባከበኝና ትሪት የሚያደርገኝ አሜዚንግ ወንዳገኘው። ስለዚህ እኔ ላይ መፍረድ አንተ አትችልም። ትሰማኛለህ? አፍህም ብትዘጋ ይሻልሻል ብ- ይሻልሃል ብላ ኤደን እንግዲህ እሳት ነብር፣ አደረጋት ትሁት ትሁት በስተ መጨረሻው ኤደን ስለመጣችላት እጅጉን ደስ አላት። በቃ ይህ ቤትና ይህ ምሰሶ የሚያምር እውነትም ኤዱ ባንች ነው ብላ ስትል እስኪ ተይን ትሁትዬ! እኔ ያላሰብኩትም ያሰብኩትም ያላሰብኩትም ነገር ነው ድብልቅልቅ ያለብኝ። በምን እድሌ ጭራሽ ዳኒ እዚህ አይነት ኮተት ውስጥ ና እዚህ አይነት ውጥንቀት ውስጥ ይገባል ብዬ አስቤ ማልም የማላውቅም ነበር። ነገር ግን ተይ ያላሰብኩት ተፈጠረ። ቴና ቴና፣ ቆይ አንተ ለምንድን ነው ተናደህ ካሌብን ያነከው? እስኪ ንገረኝ። ይቺ ልጅ ማን ናት? ወይስ ደግሞ አንተም እንደ ካሊብ ወድሃት ነው ብላ ስትል፣ ትሰምኛለሽ ቲና? አፍሽ ብዘጊ ይሻልሻል። ሲጀመር አንቺ ገንዘብና ገንዘብ ብቻ ነው ዳኒ፣ ተረጋጋ። ቆይ አንተ ገንዘብና ሀብት ባትፈልግ ኑሮ እኔ ጋ ምን አጃጃለህ? እስኪ ንገረኝ። መቼም ወድሀኝ አፍቅርሀኝ አይሆንም አይደል? ለምንድን ነው እማልወድሽ ማላፈቅርሽ ባክተወኝ አንተ። እኔም ምን እንደምፈልግ አላቅም፣ ግን እኔ አንተን እውነቴ ነው ምልህ፣ ከካሊብ ይልቅ አንተን በደንብ ወድሃለሁ፣ አፈቅርሃለሁ ነገር ግን ያሰብነው ሁሉ ገደል ገብቷል። ትሰሚኛለሽ ቲና፣ ከዚህ በኋላ አንቺ ያልሹ በሙሉ ይሆናል። ይህን ቤት እሳት ነው የምንለቅበት፣ ብሎ ቃል ገባ። ምን ዳኒ? አዎ፣ ይበቃል ቲና። እስከ ዛሬ ታይ ታይ ያልኩኝ ብዙ ነገር ተጫውተውብኛል። በዛ ላይ ደግሞ አንድ ያልነገርኩሽ ነገር አለ። ምንድን ነው እሱ? ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ታይኝ፣ ቲና ተናድጃለሁኝ እኮ ንገረኝ፣ ምንድን ነው የተፈጠረው ነገር? ዳኒ፣ አባዬ እኮ ብር ሰጥሃለሁ ብሎ ነበር። ምን? አዎ፣ ነገር ግን ሶስት ወረቀት ጻፈና እሺ። ጭራሽ ከዛ ላይ አስር ብር አልደረሰኝም መሰለሽ። ቆይ እንትን፣ ይህን ነገር እንዴት ነው ያወቅኸው? ማለቴ እንዴትስ ነው ያመንከው? ባክሽ፣ አይታመንም ግን ደግሞ አመንኩትኔ። በቃ አባዬ ሲያሳዝነኝና የእውነት አባዬ አይዋሽም ብዬ ነበር። ወይኔ ቲና እኮ አንተም እንተም የብቂ ነበር። እባክሽ ጤና አንቺስ፣ ባለፈው ለመዝናናት ስትሄጂ ትተሽኝ ሂድሽ አልነበር? እና በዛ ነገር እኔም ተሳሳትኩኝ። በቃ አባዬን አመንኩት። የተፈጠረው ነገር ይሄ ነው። ስለዚህ ከዚህ በኋላ ማውደምና ያለብን ግን እኮ አንቺን ካሌብ አይፈልግሽም። አይፈልገኝ? እኔስ መች ፈለግኩት? ነገር ግን እኔ በፍጹም አልፈታው። ምን ማለት ነው? ነገርኩ እኮ ይሄም ቢበቁም ሳላቃጠል በተለይ አባዬን። የሆነ ነገር ሳላደርግ አልወጣም ነው የምልህ። ብላ ገመገመች። አባባና ካሌብ እንዲሁም ትሁት በተቀመጥኩበት። እንዴት ነች ትሁት? እኔ ሰላም ነኝ። እውነት ለመናገር ዳኒ በጣም ተናዷል። ለምን? በቃ በገንዘቡ የተነሳ ስለዚህ ብትጠናቀቅ ይሻልሃል። አባዬ፣ እንዴ ለምን ብዬ እኔ ልጅ። አባዬ ግን አንተ ደምላሽ መሆን ነበረብህ፣ ብሎ ካሌብ አለው። ለምን ልጅ እስኪ እስኪ እነሱ ባረጉት ልክ እኔ አድርጌያለሁ እንዴ ስሰማኝ ያለህ እነሱ በህይወቴና በጤና ላይ ነው የቀለዱት እኔ ግን በጤናቸው ላይ እኮ አልቀለድኩም እኔ እንደ ትምህርትም እንደገና ደግሞ ዋጋ መክፈልም እንዳለባቸው ብቻ ነው ያስተማርኩት እንጂ ሌላ ምንም ነገር አላደረግኩም ካሌብ እባክህ ዝም ብለህማ ያልሆነ ነገር ባትናገር ጥሩ ነው አባይ እኔ ግን አሁን ፈርቻለሁ ለምን ፈራች ትሁቴ በቃ አሁን ሁለቱም እሳት ለብሰው እሳት ጎርሰው ሰይጣን ሆነዋል ነገ ዛሬ የሆነ ሰዓት የሆነ ነገር እንደሚያደርጉ አልጠራጠርም እንዴ እሱንም አውቃለሁ ነገር ግን አታስቢ እኔ ራሴ ነኝ የምጠነቀቀው ብሎ አለ በንዴት ሄደና ኤደንን ኤዱ አንድ ነገር ልነግርሽ እፈልጋለሁ ያሰብኩት ገንዘብ አላገኘሁትም ለምን በቃ በድል ምክንያት ታዲያ የሆነ ጦስህን ይዞት ይሄድ ምን ችግር አለው እንደ ኤደን አራንችስ ግን እዩልሽ። እስከ ዛሬ ስለጠበቅሽኝ፣ እስከ ዛሬ ስለነበረን ግንኙነት እጅጉን አመሰግናለሁ። ከዚህ በኋላ ግን ከዚህ በላይ ለእኔ መስዋዕትነት እንድትከፍል አልፈልግም ብሎ ሄደ። ኤዱ ኤዱ፣ ካሊብን ቀጥራ ስራ እንድትሰጠው እፈልጋለሁኝ ብላለችው። የምን ስራ? እስኪ ንገረኝ። ሰርቶ ይብላ፣ እስኪ እንዳንተ ዳኒ። አያያይ፣ እኔ በፍጹም አለምነው ነው። ለምንድን ነው የማታምነው? በቃ ነገርኩሽ። ስለማላምነውን ስራ የማልሰጠው አልኩሽ። አልገባኝም። በሁሉም ነገር ቆይ እንዴት ማለቴ? የሚስትህ ወንድም አይደል እንዴ? አረዳ እኔ ሲጀመርም እኮ እህትና ወንድም አይመስሉኝም። ምን ማለት ነው? እባክህ ካሌብ ወጣት አትርገጥ። እኔ እውነቱን ነው የነገርኩሽ። እና ታዲያ እውነቱ ምንድን ነው? አፍርጥርጠህ ነገረኛ አይ እንግዲህ ጅማሬውን ከነገርኩሽ መጨረሻውን አንቺ ብትጀምሪው አንቺ ብትጨርሺው አይሻልም እንዴ? አንቺ ብትጨረሸው አይሻልም እንዴ? እባክሽ ኤደን፣ ከዚህ በላይ ብዙ ነገር እንድታወሪ እና ብዙ ነገር እንድታስለፈልፊኝ አልፈልግም ብሎ ተነስቶ ሄደ። ኤደን ተናደደችና ወደ ካልም መታ። በሩን ድማርጋ እንድማርጋ ከፍታው ሁሉም ደነገጡ። እንደነገጡ ምንድነ የተፈጠረው ነገር አባየ? ብቻ ሀላ ወራ ፈልጋለሁ። ምን? አዎ እና እዛ አታወሪም? ምንስ ደግሞ ያንቀለቅልሻል አንቺ? አፌሽን ዝጊ አፌሽን ዝጊቲና ከዛ ውጡልኝ ብሎ አባባ ካስወጣቸው በኋላ የእውነትም ካሌብ እንደሚለው ሌባ ነው እንዴ ማለት የምን ሌባ እኔ ሌባ ነው አልኩሽ። እንዴ አይ ግን ታዲያ ሌባ ካልሆነ ምንድን ነው አባዬ? እውነት ለመናገር ገንዘቡን ስላልሰጥኸው ደስ ብሎኛል። አይ ልጄ ቢወጣለት ስሰጠው ነበር፣ ነገር ግን እጣው ላይ እንግዲህ መጥፎ ዕጣ ሆኖ አስር ብር ብቻ ደረሰው። ስለዚህን የምንለርግ አይ ይውልሽ፣ ይሄ ነው ይሄ ነው አልልሽም። ግን እንደ እህቱና እህትና ወንድም በጣም አደገኛ ናቸው። እና እሱማ ስለ ቤቱ ነግሮኝ አላውቃለሁኝ። አየሽ፣ ስለ ቤቱ ብቻ አይደለም፣ ስለቤቱ ብቻ አይደለም ኤዱ። አንቺ እጅግ ጥሩ እና መልካም ሴት ነሽ፣ እና ምንም ነገርም ደግሞ እንዳጋጥመሽ፣ ምንም ነገር እንድትሆኝ አልፈልግም። ነገር ግን እኔን ከመጠየቅ ይልቅ ራስሽ በአይንሽ አይተሽ መወሰን አይሻልሽም? አባዬ እኔ እኮ አንተና ምን አለው? አይ የኔ ልጅ እኔን መኝኝ አትመኝኝ ብዬ ምንም አይነት ነገር እንድታደርጊ አልፈልግም። ነገር ግን ለመወሰንም ልብሽን ለመጠገንም ሆነ ለመስበርም ራስሽ ተከታትለሽና ራስሽ መዝነሽ ብታደርጊው በጣም የተሻለ ነው። እኔ አንችን እንድትጎጂ አልፈልግም። ከትሁትና የእውነቴን ነው ምልሽ፣ ከካሊብ ለይቼ አላይሽም። በእርግጥ እሱ ከእህቱ ትንሽ ይሻላል፣ ነገር ግን በዚህ በገንዘብ ምክንያት በጣም ተናዷል። አዎ አባዬ፣ ከመናደዱ የተነሳማ የራስሽን ህይወት ኖሪ፣ እስከ ዛሬም ስላቆየሁሽ እጅጉን ይቅርታ ብሏለኝ። ምን? አዎ እንደዛ አለኝ አባዬ። እኔም ግራ ገብቶኝ እሺ ምናምን ብዬ ዝም አልኩት ብሎ አለ ዳኒ። ዳኒ ትሁትን እኔ ምልሽ ትሁት፣ እስኪ ምከርኝ። ቆይ ደግሞ ዛሬ ምን እንድመክር ፈለክ አልገባኝም። ያንተ ነገር እኮ ግራ ያጋባል። ምን ላድርግ ብለሽ ነው? አባዬ እኮ አታለለኝ። ለምን ብሎ ነው ያታለለ? ማለቴ አስር ብር ብቻ እንዴ? ታደድልህ ነዋ። መቼም እዛ ወረቀት ውስጥ ብዙ ነገር ነው እንትን ያለው። ባክሽ ተይኝ። ትሰማኛለህ? አባዬ ያውን በጣም ጥሩ ሰው ነው። ቆይ ቲና፣ ቤቱን አንተ ደግሞ ያንን ሁሉ ብር እንዴት አድርገህ እናገኛለን ብላችሁ ነበር። አባቴ ያስታውስም ብላችሁ ትጫዋቱበታላችሁ አይደል? ባክሽ ተይኝ። አየህ እስኪ ንገረኝ፣ አባዬ ላይ የተጫወታችሁበት ቁማርና የእውነቴነው ምልህ ያ ሁሉ ስቃይ ለአባዬ ይገባው ነበረ? እኔ እኮ ታዲያ እሩቡንም እኔ እኮ እሩቡንም አላደረግኩትም። ኧረ እባክህ ያው ነው አንተ። ዝሮ ዝሮ ቲናን አይዞሽ አይዞሽ ባትላት ኑሮና አብራችሁ ባትሆኑ ኑሮ ምናልባት ብቻዋን ብትሆን ኑሮ ትከው ነበር። ስለዚህ የአንዱን ወደ አንዱ ባታላክቅ ጥሩ ነው። አንተም በጣም ብዙ ነገር አድርገሃል። ባክ ተወኝ ኤውል ከዚህ ሁላ ግን ንጹሕዋ ኤደንና ኤደን ብቻ ነው እና ሁሉንም ማታህ ኤደንን ብታተርፍ መልካም ነው ባይነኝ ግን አንተ አትሰማ ሁሌ የራስህን ብቻ ብላ ስትለው እውነት ለመናገር ትሁት ስለ ኤደን የምትናገሪውን ነገር በሙሉ ትክክል ነሽ ኤደን በጣም መልካም ሴት ናት ይህ ሁሉ እንኳ ሆኖ በቃ ይሁን ጦስህን ይዞ ትሄድ እኛ ህይወታችንን ወደፊት እንቀጥላለን ብላ ቃል ገባችልኝ ይገርማል እና ታዲያ አንተ ምን ወሰንክ? እኔማ ያለ ገንዘብ በፍጹም እሷም እኮ ትፈልግ ይሆናል ፈርታ ነው እንጂ አረባከህ አይውልክ ሴቶች አንፈራም። ነገር ግን እንይበቃናል ካሉ ይበቃናል ነው እናንተ ቀስ በቀስ ታርጉ። የለም እንዴ ቆይ፣ ለምንድን ነው እንደዚህ እሚያስቸኩልህ? ብላ አለችው። እና ዛሬ ምግብ ክጅኔ የሹ እውነት ልሰሪ ነው አይ አይውልክ፣ እኔ ሰርቼ ለራሴ ነው የምበለው። እና አባዬ ምናልባት ውጭ ሊበሉ ይችላሉ። ትሁት ቲና ግን ራሷ ሰርታ እንድትበላ ነው የተደነገገው። ምን? አዎ ቲና እንግዲህ ካሌብን በፍጹም አልፈታህም የፈለግከውን አምጣ እንጂ ብላ ግግም ብላለች። ዳኒ ደግሞ በንዴት ሂዶ ኤደንን እንዴት እኔ ላይ ቁማር ትጫወት ያለሽ? እንዴት ነው ካሌብን ልታገቢው የሆነው? አባዬ አንቺን ነው የሚወደው ብሎ አላት። አንተ እውነት ማፈሪያ ነው። እኔ ጭራሽ በነገሩኝ ነገር እወዛገባለሁ አንተ ግን መታ ጭራሽ ትዳር ምናምን ትላለህ። እኔ ገንዘብ ብፈልግ ኑሮ እስከ ዛሬ እንተን ምን አስጠበቀኝ? እኔ የራሴን ባልና የራሴን ህይወት መሰረት ነበር። አንተ ግን በጣም ታሳፍራለህ ብላ በጥፊ ለቀለቀችው። የእውነትም ዳኒ አሁን ላይ ይገባሃል። ዳኒ እንግዲህ ካሌብን አነቀና ሚስት ያጠገብ ደስ የመነኝ እገላሃለሁ። ካልሆነ ግን መቼም ቢሆን አብረን አንኖርም፣ ብሎ አለው። አንተ ኮሰነፍ ስለሆንክ ነው እንጂ ወደ ስራ ብትቀጥል እመነኝ ዳኔ አሪፍ ሰራተኛ ትሆን ነበህ ብሎ